ዛሬ እንግዲህ ውዶቼ መግሎባ እንሰራለን። እንግዲህ ዛሬ ቆንጆ መግሎባ እንሰራለን ማለት ነው። ውድና እየተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔጋ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ከሁለት ዓመት ቆይታ በኋላ ተመልሰናል ጋይስ። እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። እንግዲህ ዛሬ መግሎባ እንሰራለን ማለት ነው። እንግዲህ መግሎባ ይህ መግሎባ በብዛት የሶሪያ እንዲሁም ደግሞ ለበናን እና ኦርዶኒ መግሎባ ነው ብዙ ጊዜ የሚበሉት፣ እነዚህ አካባቢ ያሉ ሰዎች ናቸው ማለት ነው። እና እንግዲህ ዛሬ መግሉባ እንሰራለን። ለመግሉባ የሚያስፈልጉን ግብአቶች እዚጋ ይዘን ተከሰተናል ማለት ነው። እንደምትመለከቱት እንግዲህ እዚጋ ሽንኩርት ቆርጬ የብረድስት ስታር ድርጌ አለሁኝ። እንደውም ሸራይ ሸራይ የቆረጥኩት ድንች አለ ዛህራ ድንች እንደውም ደሞ ቤጅንጃን እዚጋ። ሩዝ መስሪ ወይም ሰንዋይት የሚባለውን የሚባለው ነው ሩዝ ነው የምጠቀመው። እንግዲህ እዚጋ ባህራት ዘጠኝ ባህራት አለኝ ዶሮ ሁለት አንድ ዶሮ ናት። ሁለት ቦታ ብቻ ነው የከፈልኳት። እንደውም በጨው በከል ታጥባለች፣ በልጭ ተደርጋ ጸድታለች ማለት ነው ጋይስ። እና እንግዲህ ቀጥታ ወደ አሰራሩ እንገባለን። ብረድስታችንን ጥደን እዚጋ ሽንኩርታችንን ትንሽ ጠበስ ጠበስ እናደርጋታለን ያው እንግዲህ ባሮ ሽንኩርት ነው ታውቃላችሁ፣ ውሃ ነው ማለት ነው። ስለዚህ ዘይታ እናስገባ፣ እንደዚህ ተበስ ተበስ እናደርጋታለን። ሩዛችን እንደ ሙዚቃ አጠባ ጠብ እናደርጋታለን ማለት ነው። ሩዙ ሰንዋይት ስለሆነ አጥባችሁ መዘብዘብ ይጠበቅባችኋል ማለት ነው። ቢያንስ ሌላውን እስከምሰሩ ድረስ ማለት ነው። እንግዲህ ሽንኩርታችን ይህንን ይመስላል። ሽንኩርታችን እንግዲህ እንደዚህ ጠበስ ጠበስ እናደርጋታለን። እንግዲህ ጋይስ ያወሃው ትንሽ መጠጥ እስከሚል ሽንኩርቷ እንደዚች ማስለ ካረግና ዘይት እናስገባባታለን። ዘይት ጨምረን ደግሞ እንግዲህ እንጠብሳታለን ሽንኩርታችንን ማለት ነው። ያው ትንሽ እንትን እንደ ሽንኩርት ለብቻው መጀመሪያ ኔ ጠብሰዋለሁ ማለት ነው ጋይስ። እንግዲህ ጎን ለጎን ደግሞ የሚጠባበሱ ነገሮች እንጠባብሳለሁ ማለት ነው። ሰዓት ላለመፍጀት እንግዲህ ዛሬ ጁማ ነው። ስለዚህ ሰዓት ላለመፍጀት ለዛ ነው ማለት ነው። እና እንግዲህ ሽንኩርታችን በዚህ መልኩ እየበሳጸ ላይ ነው፣ ጎን ላይ በጣጥሳችንን እየጠበስን ነው፣ ወይም ድንቻችንን እየጠበስን ነው። እንግዲህ ቋንቋ አረበኛ ከተቀላቀለባችሁ ያው እንግዲህ ሶሪ ብለናል ማለት ነው። እና እዚህ ጋ እንግዲህ ዘጠኝ ባህራት ጨምር ያለው ዘጠኝ ባህራት ማለት ዘጠኝ አይነት ባህራት ቀላቅዬ በአንድ ዕቃ ነው የሚያስቀምጣቸው ማለት ነው። እና ከእሱ አሁን ጨመርኩኝ ማለት ነው። ጨምረን እንደዚህ ከሽንኩርታችን ጋር ትንሽ ጠበስ እናደርገዋለን። እዚህ ጋ ወረቀን እና ግርፋ ቅርንፍድ ነው የተጠቀምኩት ማለት ነው። ያስገባሁት እዚህ ጋ እነሱን አስገብቻለሁ ማለት ነው ጋይስ። እና እዚህ ጋር ጫዋለን ጫዋችንን እንጨምራለን። ጫዋችንን ጨምረን እንግዲህ እንደዚህ እንትን ካልን በኋላ ቀጣይ አሁን ዶሯችንን አስገብተን ዶሮዋን እኔ በደንብ ነው የምጠብሳት። ከሽንኩርቱ ጋር ከቅመሙ ጋር በደንብ ዶሮዋን እንትንላታለሁ ማለት ነው። ጥብስ ማደርጋት፣ ለምን ያው ተቃላችሁ ዶሮ ስትጠብሷት በጣም ትንትላለች። ቅመም ምናምኑን እንደታንትን እንድትል በደንብ እያገላበጥኩኝ ነው፣ እንደዚህ እንደምትመለከቱት እንግዲህ ዶሯችን እንደዚህ እንትን የምናደርጋት ማለት ነው። አያችሁት? እንደዚህ እያገላበጥኩኝ በደንብ ነው። እሳቱን ቀንሽ እንትን ምለው እና እንግዲህ ይህንን ይመስላል ማለት ነው። እንደዚህ እያደረግን በደንብ ዶሮዋን እንትን እንላታለን ማለት ነው። እንግዲህ እስካ ሙቆሀ ዘጋጅቻለሁ ማለት ነው። ውኃችንን ጨመርን ከዛን ከድ ነው እና ለሰላሳ ደቂቃ ያክል እንተዋታለን። ዶሮችን እስከምትበስል ጎን ላይ እንግዲህ እኛ ድንቻችንን የተባበሱትን እንደዚህ እንተባብሳለን። እየተባብስን ስንቆይ ዶሯችን ትደርሳለች ማለት ነው። እንግዲህ እዚህ ጋ ዘይት እንዳይጠጣ ያው የዘይት እንትን ተጠቅመል ማለት ነው። ያው እንግዲህ እንደምታዩ ዶሯችን በዚህ መልኩ እየበሰለች ነው። ድንቻችንን ጠብሰን ጨረስን። አሁን ደግሞ ዛህራ እየጠበስን ነው ማለት ነው። ዛህራችንን ጠብሰን ጨረስን። ስካ ደግሞ ቀጣይ ሽንኩርታችንን ጠብሳለን ማለት ነው። እንግዲህ ሽንኩርታችን በዚህ መልኩ ሆናለች ማለት ነው። እናወጣታለን። ቀጣይ ወደ ቤጅንጃን እንሄዳለን። ቤጅንጃናችንን ጠበስን። እንግዲህ ሁሉንም ጠዋብሰን በዚህ መልኩ ውሃ አድርገናል ማለት ነው። የዶሮውን ውሃ ለብቻው እንደዚህ እቃ ላይ አድርገዋለሁ። ከዛ ዶሮ አንገታቸው አደርጋለሁ ቀጥዬ የጠባበስኳቸውን ድንቹን አሁን አደረግኩ ማለት ነው። ከዶሮዋ ከላይ ድንቹን አድርገዋለው። ከዛ ደግሞ ዛህራውን እናደርገዋለን ማለት ነው። ዛህራችን እንደዚህ ጣልቃል እናደርጋታለን ማለት ነው። ጋይስ፣ ቀለል ያለ አሰራር ነው፣ ሞክሩት። ያው ልጅ ያለበት ቦታ ከሆነ አሪፍ ነው። ያው አትክልት፣ ድንች ምናምን እንደዚህ የተጠባበሰ ነገር ብዙ ጊዜ ልጆች ስለሚወዱ ማለት ነው። ጋይስ ከዛ በመቀጠል እንግዲህ በጅንጃኑን ነው ከላይ የምናደርገው ማለት ነው። በጅንጃኑን ከላይ ካደረግን በኋላ ከዛ ደግሞ ምን እናደርጋለን? የጠበስናትን ሽንኩርት ከላይ እናደርጋታለን ማለት ነው። አሁን ሽንኩርታችንን ከላይ በተን በተን እናደረግናት ያዋት፣ እንደዚህ እንደምትመለከቷት። እንግዲህ አትክልቱን በዚህ መልኩ አትክልትና ዶሮዋን ከደረደርን በኋላ ቀጣይ ላይ ምንድነው የሚመጣው ካላችሁ፣ ሩዝ እናስገባለን ከላይ ማለት ነው። እንግዲህ ለዚህ ነው ይህ ምግሉ በአሰራር እንደ ሳዑዲዎች ወይም ዱባይ ኢማራት፣ ማን ነው ኢማራቶች፣ ኳተር፣ ኮይቶች፣ ባህሬኖች፣ ሳዑዲዎች ይሄን ሩዝ አያውቁትም፣ አይሰሩትም። እንደዛ አይደለም የሚሰራው የሳዑዲዎች ሌላ ነውና እንግዲህ ሩዙ አጥብ ያዘጋጀው ሩዝ እንደዚህ ጨምር ያለው ከላይ ትንሽ ባህራት እንጨምርበታለን ማለት ነው። እንደምትመለከቱት እንደዚህ ትንሽ ባህራት እንጨምርበታለን ከዛ መጨረሻ ላይ እንግዲህ ባህራታችን እናደረግን ጫው ትንሽ ጨመርን፣ ያው ሩዝ ስላስገባን ከዛ መረቁን የዶሮ መረቅ አደረግን። ከዛ እንደዚህ አድርገን እንከድለውና እንዲበስል እናደርገዋለን ማለት ነው። አያችሁት? በዚህ መልኩ እየበሰለ ነው። ልክ አሁን እንደዚህ ሲሆን ምን እናደርጋለን? ሳራችንን እንቀንሰዋለን። ያው እኔ ኤሌክትሪክ ስለሆነ ምድጃዬ በጣም አንዴ ከጋለቶ ላይ ገዘግዝም አስቀድሜ ቀንሸዋለሁኝ። እና እንግዲህ ሩዛችን ይሄንን መስሎ እየበሰለ ነው ማለት ነው፣ ጋይስ በጣም አሪፍ ነው፣ ሞክሩት። ሁላችሁም ትወዱታላችሁ ተስፋ አድርጋለሁ። ይህ እንግዲህ እንደዚህ እየበሰለ ነው ማለት ነው። ሰዓቱን ከቀነስኩ በኋላ ግጥም አድርጌ ትቼው ሄጃለሁ። አሁን ተመለስኩ መጣሁን። ያ ሩዙ ጥሬ ስለነበረ ገና ስላልበሰለ ከድኜ ሰዓቱን ቀንሼ ትቼዋለሁ ማለት ነው። ከዛ ተመልሰን መጣ። እንደምታዩት ከፍት እያደረግን የዋልን ለምን? የኤሌክትሪክ ምድጃ አስቸጋሪ ነው። አንዴ ከጋለስ ነው የማይከዘብስ ሩዙን ሊያቃጠል ስለሚችል ግዴታ መቆጣጠር አለባችሁ ማለት ነው ጋይስ። እና እንግዲህ እንደምትመለከቱት ነው ሩዛችን፣ በሰላይ ገለበጥ ናትሯት እንደዚህ ታምራለች ማለት ነው። በዚህ በአማረ ሁኔታ ሩዛችንን ሰርተን ጨረስን። ያው እንደዚህ እንትን አድርገዋለሁ እኔ ማለት ነው። እና ወዶች ይህንን ይመስላል። ቻናል ከወደዳችሁት ላይክ ሰብስክራይብ ማድረጋችሁን አትርሱ። ሀበረታት እንግዲህ ተመልሰናል። እንቀጥላለን ብዬ ተስፋ አለኝ እንደምንቀጥል